ያርግልህ አሜን በልዙ ቁጭ ብለ መቸም ትሰማኛለህ ትራንዝሌት ስላለህ ቁጭ ብለ ትሰማኛለህ አንተ እግዚአብሔር ስጥ ይሄን ህብረተሰብ ደግሞ ሜጃ የሌለው ህብረተሰብ ጥርሳችን በልተን ቡናችን ጠጥተን ሽቶችን ተቀባብተን ኬካችን በልተን ተሳድበን ጊፍት ተሰጥቶን ጋድ ብለስ ጋድ ብለስ ቲክታክ እንደ አሜሪካ ጣትሴት እናንተ ባትኖር እኮ እንደዚህ የለም ጨዋታው ሁሉ አይደምቅም ራሱ ጠግኖ እንደ ተሰበረ ገንቦ ስትረስ ለቆበት እያለቀሰ ነው። ግማሹ 16 ሰዓት እየተጠገረረ ነው ግማሹ የሆነ ነገር ሆኖ ነው። እናንተ ባትኖሩ ስትረስ ይወጣ ነበር ወይ? የሶር ነው የሶር ነው በሉ እንዴ፣ እኔም እኮ ስትረሴን ነው ማራክፍብ ሲወጥቼ እንዴ ይሄ የውሸት ሳቅ የሚስቁ ሰዎች እኮ ስትረሳቸው ፓኬጅ እኮ ነው። ራስ ምታት ሄደክ ምን እማይዛቸው የለም። እኛ እኮ ዝች ወጥን ስለምን ተነፍስ ነው። እውነት እውነቱን እኮ ነው የምነግርህ። እያንዳንድ እኔ አንዳንዱ ስትረስ የሌለው መስሎ እችን እኛ ነመርቻች ስንት ነገር እኮ ነው የቻለ። ዝም በል አንተ። በአስራ ስድስት ሰዓት እኛንን የምናሳራ ፊት ሰጠዋችሁ፣ ፊት ሰጠዋችሁ ትንሽ ስሰጣችሁ እዚች ላይ የምትወጡት ነገር አለ። አውርጄ ነው የምፈጠፍጣችሁ ከአንዳንድ ከአንዳንድ እናንተ ባትኖሩኛ እንደዚህ እንሆን ነበር። ምድረ እስትረሳም ቆን ያለው እዚህ እስትረሳም ከኔ ጀምሮ ያለባችሁ መከራ። አንዳንዴ እኔ ብቻ እኮ ነው የማመሰግናችሁ። ሌላው የውሸት ነው። የውሸት ፍቅር ወደ የውሸት

እንዴ አንዳንዱ እኮ ዞር ዞር ብላችሁ እኮ ስለማታዩ ነው። ግማሹ ገንዘብ ይዞ ቁልጭ ቁልጭ እያለ ያየዋል። ስለከፈሉ እንኳን ገንዘብ የቀነሱ እያለ ስትረስ የሚገላቸው ሰዎች አሉ። ክርስቶስ እኔ ስለከፈልኩ እንኳን ቴንኪው ነው የምለው። ከማንም እጅ ሳልጠብቅ ቢሊዮን ቴኬል ስራ አደረኩ ራሱ ቴንኪው። አንዳንዱ ጫማ ገዝቶ ወይኔ ዛሬ ገንዘብ አጠፋው፣ ወይኔ ዛሬ ገንዘብ አጠፋው ይላል። ምን ልታረጊ ነው የምትገቢ? እዛው ቁጭ በይ፣ ማንም አላስገባም። ቁጭሉ ዜዶም ስለ እንድታስቀኝ ብዬ ነው። ትግባል፣ ማንም አላስገባችሁም። የሆነች ርዕስ አነሳ የስረሳችሁ ምልክት አስተያየት ልሰጡኝ ነው ወይ ገብተች ምንድን ወይ ማምዬ፣ እናንተ ባትኖር እኮ እኛም እኮ ሰላም አናገኝም። የነበረ ባሌን ደፍተች ጣዩ ጣዩ ይለኛል። እዚህ ሀገር ሶሻል ሚዲያ ባትኖር እኮ እኛም በስትረስን ሞት ነበር። ይሄ ነው አስተያየታችሁ። የነፃ ኮመንት፣ የነፃ ኮመንት። ይሄ ነው ሌላ ትሉም። አሁን ባስገባችሁ እናንተ። አንቺ ስራ ስትሰሪ አብረን ነው ምንሰራ እኔ ሳሰረሽ እኮ ከኪስሽ ገብተሽ የሆነች ነገር ጎሏል። ከዛዎች አስገቢ ብትሉ የት ነው የምትገቡ? የት ነው የምትገቡ? አንድ ሰውን ያላስገባም ራሴን የምለፈልፍ፣ እዝች ቁጭ ብዬ ቢኮስ ራሴን የምከፍል፣ አትችን ስልክ ራሴ ነው ስልክ የምከፍል፣ ራሴ ነው ኢንተርኔቱ ምከፍል፣ ልተነፍስብ ነው ምከፍል። ሴት አለመስማት ግን መብት አላችሁ። እኔን አለመስማት መብት አላችሁ።

እንኳን ተገደፈ ሞተን ነበር። በዚህ ሹሮ ና ወይ አሁን አቢታይት እየተከፈተ ነው። በደንብ በደንብ ባይበላ ባይበላ ያምር ነበር እንዲ ፊት የዛሬ ሰባት ዓመት ስምንት ዓመት ያየናቸው ሰዎች እኮ ከምድረገጽ ካርታቸው ጠፍቶ እሷናት አይደለችም ግማሹ ድቃቃ አዝማሪ ይመስሏል ግማሹ የሆነ ለጦርነት 18 ዓመት የታገለ ፊት ነው ማየት እንደዛ ማሜ። የዛሬ ስንት ዓመት? የት ናት? አሁን የት ናት? ኔክስትር የት ናት? ቀርጽ አስቀምጠኝ ይጠቅማል። ባይበላ የዋላ ሸት አያምርም። ፊታችን ድንቡጭ ቡጭ ቡጭ አይልም። እንደው ፊታችን ሲሰፋ ፋራነነ ግን ድንቡጭ ቡጭ ቡጭ እንደ ወስጥ ገባ ያለ ፊት እኮ አለ። ፊልተርም ማያሳምረው ፊት አለ። ዞር ስትሉ በረምጣር ነው የምትመስሉ። የፊልተር እንደ በአይን ሚስቸ እዚ ላይ ጥቁረታችሁ የኢትዮጵያን ካርታ ይመስላል። ፊቴ ሌላ፣ እጅ ሌላ፣ አይን ሌላ፣ አንገት ሌላ፣ ጡት ሌላ። እዚ ላይ የሆነ ደባደቦ ከንፈራለ ጠቃጠቆሙዝ፣ ጡታችሁ ላይ የሆነ ጠቃጠቆሙዝ፣ አንገታችሁ ላይ የሆነ ድርድርድርድር አለ። ጥቅጥቅጥቅጥቅቅ የሆነ ነገር አለሞቼ የመሰለ ነገር ይታያል። ቢበላ ነው ያማረ

አቋርጨ ሴት ይሄ ል የማቋጣን ነው ሄደች አሳልፋችሁ አትስቱ። የአራዳ ልጅ አሳልፎ አይሰጥም። ቆንጆ አሳልፎ አይሰጥም። ነቃ ደንገጥ በይ ዛሬ ሴት። ይህን ነው የምመክርሽ ቁጭ ብለሽ አምሲን ግልማን ብት ድሮ ያዘንኩት ይበቃኛል። ከዚህ በኋላ አላዝንም። እኔ የሚያለቅስ ሴት አልፈልግ። ሞራል የሌላት ሴት አልፈልግ። ልጆች አለኝ ብላ ራሷን ምጥል ሴት አልፈልግ። እናንተ ጀግና ጀግና ለሆናችሁ ሴቶች ነው እኔ ብርታት የምሰጣችሁ። ዛሴት ቁጭ ብለሽ ቤት ዘተሽ ምታለቅሽ ካለ እዛው ምሾሽ እንደርድሪ ለአዳም ምትሽ አልችልም። የእናንተ መንፈስ ይጋባል። ዛሴት ቤት ማስቀምጠሹ ሰማንያ ተፈራርመሽ እንደው ደፍተሽ ታዩ ደፍተሽ ታዩ ቢልሽ ካለሽም ደፍተሽ ታዩ እጅሽን ስጪ ለመንግስት። ዛሴት ይሄ ነው የምመክርሽ እኔ ምን አባሽ የተሰለቻቸው ኑሮሽን ደፍተሽ ታዩ ካለሽም ደፍተሽ ታዩ እና እጅሽን ስጪ ለመንግስት